ሰላም ለእናንተ ይሁን ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሀረግ ድራማ ክፍል ዘጠና አንድ ተለቋል። እንግዲህ ጺና ቢኒ መንገድ ላይ ይገናኛሉ። ቢኒ አሁን ደግሞ ምንፈልግሽ ሰው ምንፈልግ ሰው አልፈልግሽም ሲልሽ አይገባሽም? እንዲህ ይላታል። ጺም ይገባኛል፣ እንዴት እንደሆን ላይህ ብቻ ነው የመጣሁት ትለዋለች። ቢኒም እባክሽን የወደድኩሽን ያህል እንዳልጠላሽ አታድርግኝ! ያቆሰልሽውን ለማከም ለማከም አትሞክሪ ከላይ ያለውን ለማከም ብትሞክሪ የውስጤን ሕመም ልታክሚው አትችም፤ ይላታል። ምን ያህል ም ምን ያህል ነው እኔ በአንተ ላይ እንዴት ጨክኝ ክፉ ነገር አደርጋለሁ? ትለዋለች። ቢኒም ያ የማይረባ ቤል ሁሉንም ነግሮኛል። በመንገድሽ እየገባው እንቅፋት ስለሆንኩብሽ ትምህርት እንዲሰጠኝ አዘሽው እሱ ደግሞ አደረገው አይደል? መጀመሪያ ይህን ነገር ሲነግረኝ አላመንኩትም ነበር፣ ግን ሁኔታዎች ሁኔታዎችን ሳገጣጥም ልክ ነው። ስንት ጊዜ ነው ልቤን የምትሰብሪው? እንዲሁኝ ስታይኝ ደስ አለሽ አይደለ? ለእኔ ባታስቢ ለገኝና ለዳግም አታስቢም ይላታል። ይህ በዚህ እንዳለ የአፌት ይህ በዚህ እንዳለ የአፌት ደግሞ ናታን ስለሰማው ሲወራ ደንግጦ ወዳና ወዲህ እያለ በጣም ተናዶ ነበረ። ከዛ የሚሰራው የስራ ባልደረባው ይመጣና አለቃ ሰውየው አልመጣም፣ እንዲ ሲለው የአፌትም መጥቷል እንጂ። ከዚያ ስለ ሁኔታው ይነግረዋል። ስልክ ይደወልለታል። ይደውልና ስልክ ከተነሳ በኋላ ወዴት ሄደ ወዴት እንደሄደ አወቃችሁ ይለዋለኝ ከዛ ስልክ የደወለለትም ከሆቴል ሲወጣ ጀምሮ እየተከታተል ነው ነበረ ከዚያ የሆነ ሚኒባስ ውስጥ ገባ። እኛም እየተከታተል ነው። ወርዶ ወደሆነ ሆነ ሰፈር ገባ ይለዋል። ያፌትም ይናደድእና ና እንደምትከታተሉት እያወቀ ዝም ብሎ የሚሄድ ይመስላችኋል? ቆይ ይህን መስራት ካልቻላችሁ ምንድን ነው ጥቅማችሁ? እያለ በጣም ይናደድ ነበረ። የደወለውም ሰው በጣም ይቅርታ አለቃ ይለዋል። ያፌትም ይቅርታ አትበለኝ ተሰማኝ ያለህ በሩ ላይ ሆነ መውጫ መግቢያውን ተከታተል እያለው ነበረ። ከዛም አልፎት የነበረው ምን ነው አለቃ፣ የምናውቀው ሰው ነው ሲል ያለ ለያፌት ይጠይቀዋል። ያፌትም በጣም እንጂ ሁሉን ነገር የተቆጣጠርኩ እያንዳንዱን ነገር የወሰድኩበት እየመሰለኝ ለካ እየመሰለኝ ለካ እኔ ነበርኩ ስጠመድ የነበረው ይለዋለኝ። የአይስራ ባልደረቦ ምን ምን የምታወራው ነገር እየገባኝ አይደለም፣ ማን አባቱ ነው አንተ እንደፍሮ? ማጥመድ የሚችለው ይለዋለኝ ያፌትም ለማመን ቢከብደኝም እስከ ዛሬ ድረስ ልናውቀው ያልቻል ነው ተቀናቃኛችን ናታን ነበር ይላለኝ በማዘን ከዛ የስራ ባልደረቦ ከዛ የስራ ባልደረቦ ምን መቼም እኛ የምናውቀው ናታን አይደለም አይደል ሲለው ያፌትም ራሱ ነው ኤፍራታ እኔን ያገባች ያገባችኝ ባስፈራራዋት ነገር ተነሳስታ እሱን ለማዳን ነው ወይስ ናታን ከመጀመሪያ ቢዝነስ ውስጥ ኑሮበት ኤፍራታ እኔን እንድትሰልል ሆን ብለው ድራማ እየሰሩብኝ ነው? አላቅም ሳስበው እንደዚህ እያለ ነበረ። ከዛ የስራ ባልደረበው ለናታን ለያፌት አላቅም ሳስበው ግን እስከ ዛሬ ስፈልገው የነበረው ናታን ተቀናቃኛችን ከነበረ በቀላሉ ኤፍራታን አሳልፎ አይሰጥህም። ማለቴ በዝና እንደምናውቀው ከሆነ ከኛ የተሻለ አቅም አለው። ወይም ደግሞ ያን ሰው መስሎ ሊሸውደን ይሆን? ካልሆነም ኤፍራታ አንተን ያገባችው የእኛን ድርጅት ለመጣል መረጃ አሰባስባ ለመውጣት መሆን ይችል ለመሆን ይችላል ይለዋለኝ። ያፌትም ትክክለኛ የሚሆነው ሁለተኛው ነው። ኤፍራታ እኔን ያገባችኝ ለመሰለል ነው። ያ ሰው ናታን ሊሆን ይችላል። ባለፈው ሊገቡ የነበሩትን አዲስ ሴቶች የወሰዳቸው፣ የገዛነውንም እቃ የቀየረው እሱ ነው ይለዋለኝ። ከዛ እንደዚያ ከሆነ ምንድን ነው የምናደርገው? ወይ እህቱን እናያዛትና እናስፈራረው እንዴ ሲለው ሲለው ያፌትም ትሰማኛለህ ድጋሜ የጽዮንን ስም ብታነሰው ቀርቶ ብታስበው እገልሃለሁ እሷ ማለት አንድና የምሳሳላት ብቸኛ እህቴ ናት ለሷ ስል እሞታለሁ ይለዋለኝ ያም የስራ ባልደረበው ለያፌት፣ ግን እኮ ናታንም ወንድም ነው አይደል? ይለዋል። ያፌትም ያ ውሻ የኔ ወንድም አይደለም እሱ፣ በይወለድ ድሮ አባቴ እናቴን ጥሎት አይሄድም ነበረ፣ ይለዋል። ያፌትም አሁን የጠራው ኤፍራታ ላይ ምን አይነት ውሳኔ መወሰን እንዳለብኝ ስለጨነቀኝ ብቻ ነው ይለዋለኝ። ያም የስራ ባልደረበው፣ ግን እኮ ታፈቅራታለህ፣ ጨክነህ ማድረግ የምትችለው ነገር አለህ ይለዋለኝ። ያ ያፌትም የዛሬው ፍቅር ከነገው ጉዳቴ አይብስም። የቆፈረችልን ጉድጓድ ውስጥ ትታኝ ስትሄድ ከምጎዳው በላይ አሁን አልጎዳም። ሁሉንም ነገር እሰጣቸዋለሁ። ከዚያ የቆፈሩት ጉድጓድ ውስጥ ራሳቸው እንዲገቡበት እናደርጋለን ይለዋል። ከዛ ይህ በዚህ እንዳለ ናታን ወደ ስራ ባልደረባው ቤት ይሄድና፣ ሴትዮዋም እንደዚህ ጀግና እንደነበርህ አላውቅም ነበረ፣ የፊትን ሰዎች እኮ እንዴት አድርገህ እንደሸወርካቸው ሰማው ትለዋለች። ናታንም አዎ፣ የግድ ማድረግ ነበረብኝ። ግን አሁን ለተወሰነ ጊዜ ወደ ቤት መሄድ አልችልም ያፌት እኔ እንደሆን መከታተሉ አይቀርም። ያፌት ሰዎች ደግሞ ቤቴን ያውቁታል። እነሱ ደግሞ ተከታተሉኝ፣ እነሱ ደግሞ ከተከታተሉኝ ለእኔም ላንችም ጥሩ አይደለም ይላታለኝ። ይህ ስራ አለቀው ማለት ነው። ይህን አታና አለቀውም፣ አቃለው፣ አታስብ። እኔ ሁሉንም ነገር አስተካክያለሁ። ለተወሰነ ጊዜ ደግሞ ሆቴል ታርፋለች ትለዋለች። ደግሞ ሆቴል ውስጥ የነበሩ ሰዎች እንደነገሩኝ ከሆነ ያፌትን አንተን በማየቱ እብድ ሆኗል። እብድ ሁኗለኝ እሱ አንተን ሲያሳድድ እኛ እቅዳችንን እናሳካለን ትለዋለች። ናታንም እንደ ዛሬ ተደስቼ አላቅም። ውስጤ በሀሴት ተሞልቷል ይላታል። አለቀውም ገና ምናገና ምናይተህ ከዚህ በላይ ትደሰታለህ። አንተ ብቻ ታማ ይሆን። በተጨማሪ ደግሞ ዲያና እኔ ስለምሰራው ነገር በፍጹም ማወቅ የለባትም ትለዋለች። ማታንም እንዴ ዲያና አታውቅም እንዴ ሲል እናትም እሷ እኮ አታውቅም፣ የምታውቀው ስለ ፋብሪካው ብቻ ነው፣ ይኸው ሁሉም ሰው እንደሚያውቀው ማለት ነው ትለዋለች። ማታንም ካልሽ ችግር የለውም፣ አንቺ ያልሽ ሁሉ ይሆናል ይላታል። ይህ በዚህ እንዳለ ያፌትም ለሉሊት ይደውልና እጅ ሽዳነ ይላታል። እሷም አለቃ ሉሊትም አለቃ ምንም አልል ያው ስራ ያልጀመርኩት እኮ ሰው ሲጠይቀኝ ምን መልሳለሁ እና ስምህን በክፉ ማሳ በክፉ ማስነሳት ይሆንብኛል ብዬ አስቤ ነው ትለዋለች። ያፌትም እሱ ችግር የለውም ፣ ሲሻልሽ ትገቢያለሽ። ደግሞ ትምህርትሽን አግኝተሻል ብዬ አስባለሁ ይላታል። ልብሊትም አዎ በደንብ ተምሬበታለሁ ግን ግን አንተ በጣም ጨካኝ ሰው ነህ እኔ ምንስ አድርጊ ብትል እምቢ ላለው ትለዋለች ያፊትም ትሰሚኛለሽ ላሳጣሽኝ አምስት ሚሊየን ብር እጣትሽም ሲያንስ ነው ድጋሜ ባታነሽብኝ ጥሩ ነው ይላታለኝ እሷም እሺ ትለዋለች ያፊትም ሲወጣ ሲገባ ናታንን ተከታተይልኝ ብሏታለኝ ለዛሬ ይህን ይመስል ነበረ ላይክ ሰብስክራይብ አድርገኝ አመሰግናለሁ